አራት ጓሮች ላይ ምናምን ትከዩሽ ያበባሽ በቀይ ሻርሻር በነጭ ነጭ ይሻላታል። ዩዘር

አሁን ግን ሁለታችሁ ሁለታችሁንም ነው። በዚህኛው ስልክሽ ጊፍት አትስጭ። እያየንሽ ነው። ለአበባው እየኮተኮትሽ ነው። ቀደም እንዲ ሚሊንስ ታይሚንግ፣ እሺ፣ እግዚአብሔርን ታይሚንግ ጠብቁ። ታይሚንግ ጠብቂ ዓለምዬ ካለሽ መቲ ካላችሁ ታይሚንግ ጠብቁ። እሺ፣ እን ትቀዳለች እንዴ? ተዘጋጁሽ ክታቸው አራ ባቡ ማረክ እኛ ነን ያስገባናል። ገደል ነው የምናስገባት ኮንታ ሲጀመር ሁለት ናቸው። እኛ ይኸው አድርገናል። በስርዓት እንጫወት። ጓደኛሽንም አስገበያ እግዚአብሔር በታይሚንግ ታሸንፊኝ አልሰማችም። ቤተሰብ ታይሚንግ

ምን ይሻላል? ተቀጫዋን አምጫ ቶይት ተጫለ ምን አንደኛ ቅጣት ትቀበያለሽ? አንደኛ ሁለተኛ ቅጣት በርበሬ በጥጥሽ ትጨለሽ። በርበሬ ላይ በርበሬ። አንደኛ ቅጣት ምንድነው? ለኮልጌት ትቀበያለሽ። ይሰማላ በዋይፐር ፊቷን አንተ

ዳንካሱ ክሮደ ይሰማል አይደል? ግን ሶስተኛውን አልተነገርክም። አንደኛ ቶል ጌት በጥብጠሽ መጠጣት፣ ሶስተኛ ቅጣት ፊልተር ቀይረሽ ትዘፍንያለሽ።

እሺ፣ ዝፈኝ እንትን ምን የሚለውን ዝፈን ምትችሉ የህፃን ልጅ መዝሙር የኬጅ መዝሙር ወንድም